አቶ ሽመልስ አብዲሳ ናቸው። የእርሶ ተማሪ ነበሩ አይደለ? ፍልስፍና ተማሪ ነበሩ። እንዴት አይነት ተማሪ ነበሩ? አመራሮች ውስጥ ላይ ቆራጥ ውሳኔ ሊያደርጉ ይችላሉ ወይ? ፍልስፍና ከማውቃቸው እና እሳቸውም በፍልስፍናው አለም ውስጥ ያለፉ ተማሪ ስለነበሩ፣ ሳም ሴንስ ኦፍ አያቴ አብዮቱ ሲመጡ ለወንድሜ ምናም ይህ እኮ ሶሻሊዝም ሰው እኩል ነው የምትሉት እኮ እኛ እናውቀዋለን እኛ የጅዮቹ የኦሮሞ እኮ ስርአት እኮ ነው ኦሮሞ ብቻ ነው ሁሉም ሰው እኩል ነው የሚለው ከየት አመጣችሁት? አለን በሰባ ስንት አመሩ ሽማግሌ ገዳ ከፕሊቶ ወሰደ ወይስ ፕሊቶ ከገዳ ወሰደ? አፍሪካ የሚወጡትን መሪዎች ምን ነው ለሰለሳችሁ ብዬ መካሪ ያደሉ ምክንያቱም የደረሰውን ስለማቅ ሽመልስ ከጎበዝ ተማሪ ከመሆኑም በላይ በሥነ ስርዓት ያደገ ልጅ ነው። በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤም ሲሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞልዎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለአራት መኝታ ቤቶችን 8ፐርሰንት ቅድመ ክፍያ በመረጡት የወለል አማራጭ አቅርበን ሎታል ምን ይሄ ብቻ እስከ 20 ዓመት የሚቆይ 46 ባንክ ብድርን እንሆ ብለናል መልካም በዓል በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ ለበለጠ መረጃ ከታች ባለው ስልክ ይደውሉልን ቸም የእርስዎን ተማሪዎች አግኝቻለሁ እንደ አጋጣሚ በጣም የሚወደዱ መምህር ኖት በፍልስፍናው ዓለም ላይ እንደ ፈላስፋ እርሶ ፍቅር ይዞት ያውቃል? ፈላስፋ ምን? እሱ ፈላስፋ ነው አንዳንዴ ይባላል፣ እንደ ፈላስፋ ነው የሚያደርገው ምናምን ይባላል። እና አስቸጋሪ ነው መሰለኝ ለሴቶች ፈላስፋን መውደድም በፍጹም አይደለም። እስቲ እንደዚህ እንበል። ፍቅር ጥያቄሽ ጥሩ ነው። ለምን መሰለሽ ፍቅር ሳይዛቸው ተወልደው የሚሞቱ ሰዎች አሉ። ልክ አርት ሳያደንቁ ተወልደው የሚሞቱ እንዳሉ ወይንም ሙዚቃ በምንም አይነት ሳያደንቁ ሳያዳምጡ ሙዚቃ ህዋስ ሳይፈጥሩ የሚሞቱ አሉ። ፍቅር ለሁሉም የተሰጠ አይደለም። እኔን ስለጠየቅሽኝ ኤግዚስቴንሺያሊ እንደ ዳኛቸው ፍቅር ድብን አድርጎ ይዞኛል። በዝርዝሩ ይገባል። እንደውም የፍቅር አባት ነው እንግዲህ። ፍቅር ይጥሎታል ቶሎ ወይስ ይጥሎታል ስቲ ዝም ብሎ ወይም ያዘ ስቲ ከጀርባ መጥቶ ወይም በቴራ ጠልፎች የሚይዝ አይደለም። ዘን ኤለመንት ኦፍ ያንቺም ፍላጎት መኖር አለበት አሁን ትዳር ላይ ያለው ሰው ስለሆን ስለ በዝርዝር ብሄድ ብዙ ነገሮች ሊናጉ ስለሚችሉ ፍቅር ግን ይዞ ያውቃል። አንድ ነገር ልንገርሽ፣ ሌላ ተጨማሪ ኬርኪ ጋርድ የሚባል የዴኒሽ ፊሎሶፈር አለ። የዛሬ መቶ ዓመት ምን ይላል? ፍቅር እከሌን ወዳት ነበር አሁን ግን አልወዳትም አትበሉ ይላል። ምክንያቱም ከወደዳችሁ አንድ ጊዜ ነው የሚለው ነገር አለው። እሱ አንዲት ሪጂና ውልሰን የምትባል ጮኛ ነበረች። በአንድ በሁኔታ ይፋለሱና ትቷት ይሄድና በዛ የተነሳ በጣም የሚገርም አይነት ድርሳን አለው ስለ ፍቅር ማለት ነው። ሶ አብሮ የሚቀበር ነገር ነው። ሌላ ሌላ የህይወት መንገድ ይዘ ሽቴጅ ይሆናል፣ ግን ያ እውነተኛው ፍቅር አዝማሪዎቹ አጀር የሚሉት ግን ኢንተርሚነብል ብለህ የማያልቅ ነው። ኢትስ ኢትስ እስ ጉዞ ነው። ለምሳሌ ፊሎሶፊያ ሲሉ ግሪኮቹ ፊሎ ሶፊያ ጥበብ ነው። ፊሎ መውደድ ነው፣ የማያልቅ ነው እና እንደዛ ነው። ይዞኛቃለ ነገር ለሬከርዱ ይደለምያጅሬው ነው ቅድሚያ ነው። ስለዚህ ፈላስፎች አያፈቅሩም፣ ፈላስፎች ያስቸግራሉ የሚባል ነገር የለም። እነዚህ የሚባል ነገር የለም። እኔም ራሴም ፈላስፋ ብዬ ዲፋይን አላረግም። ምክንያቱም አንድ ሰው እኔ ፈላስፋ ነኝ ካለ መፈላሰፍ አቁሟል ማለት ነው። እኔ ገና ሙከራ ላይ ነኝ ያለሁት። የፍልስፍናም ተማሪም ነኝ አስተማሪም ነኝ ግን ከሌላው ሰው የሚለዩበት ምክንያት የላቸውም ፈላስፎች በዚህ ጉዳይ። መልካም እንግዲህ ወደ ፍልስፍናው እንሄድና ፍልስፍና መሪ ፈላስፋ አይሆንም፣ ፈላስፋ መሪ አይሆንም የሚል የቆዩ አባባሎች አሉ እና እርሲ እርሱን እርስዎ እንዴት ያብታል መሪ ፈላስፋ አይሆንም፣ ፈላስፋ መሪ አይሆንም። ፕሌቶ ያለው በተገላባጩ ትልቁ ፍልስፍናው አባት ፈላስፎች መሪ ካልሆኑ መሪዎች ካልተፈላሰፉ ሪፐብሊኩ አይጸናም ነው ያለው። ይሄ አባባል ብዙ ተቀባይነትም የለው። ለነገሩ አሁን አንቺ ባልሽው ፈላስፎች መሪ ቢሆኑ እቻለም አለም እዚህ ቦታ አደርስም ያለው ፍሬድሪክ ኒቼ ነው። ኤርሊ 20 ሴንቸሪ ላይ። ምክንያቱም የስራ ሰዎች አይደሉም ከማለት ነው። ሌላው ምንድን ነው? ይኸውልሽ ፕሌቶንና ሌኒንን ብትወስጂ የተደበቀ ጥሪ አለ። ሌኒን ምላለ ሬቮሉሽነሪ ጋርድ የሚለው ስለምናውቅ መምራት አለብን። ፕሌቶም ስለሚያውቁ ፈላስፋዎች ይምሩ። ማወቅና መምራት፣ ማወቅና የበላይ መሆንን ያያይዙታል። ግን አሁን ሊበራል ፍልስፍናው ትዌንቲት ሴንቸሪ ፊሎሶፊ ይህን አይቀበልም። አውቃለሁና እኔ ልክ ዛህን አይቀበልም። ገባሽ? ድሮ ግን ልክ አሁን ወደ ኢትዮጵያ ልውሰድሽ፣ የከሌ ልጅ ስለሆንኩ እኔ ባላባት ስለሆንኩ ማስተዳደር አለብኝ ነበር ያቀረና፣ ደግሞ እኔ አብዮታዊ ስለሆንኩ ከአንተ ይበልጥ አብዮታዊ ስለሆንኩ እኔ ማስተዳደር አለብኝ የሚል ፈሊጥ መጣ። አሁን ደግሞ በቅርብ የመጣው በጣም እንደ ብረት ከነጠረ ዘር ስለመጣሁ እኔ መምራት አለብኝ ነበር ይህን አሁን ሽረናል። አሁን ምንድን ነው፣ ስልጣኑንም ምኑንም ማስርምትን እርከን የሚሰጠው ህዝብ ነው የሚለው ሄደናል። አሁን ለማለት ያህል ነው እንጂ እኔም ከአንቺ ጋር የፈላስፋ ስልጣን እርከን ላይ መውጣት ብዙም የሚመቸኝ ሰው አይደለሁም፣ ምክንያቱም ብዙ የመዋዥቅ እና ብዙ ብዙ ነገሮች ስላሉ ማለት ነው። ፈላስፎም ሪሊ ፈላስፎች ፖለቲካ አመራር ውስጥ መግባት የሚፈልጉ አይመስልኝ፣ እውነተኞቹ እንዳለ ገለል ብለው እንደነ ሶቅራጠስ። መልካም። እንግዲህ በፈላስፎች ያው በተለያየ መንገድ በአገር ፖለቲካ ላይ እንደ ሀገር ያመጡት ተጽዕኖ በቀላሉ የሚታይ አይደለም። በጣም ትልልቅ ተጽዕኖ አድርገዋል። አሻራቸውንም እነሱም ካለፉ በኋላ እንኳን የቀጠለ በተለይ የግሪክ ፈላስፎች ያስቀመጡት ትልልቅ አሻራዎች አሉ። ለአመራርም እንደዚሁ ቦታውን እየጠቆሙ የሄዱ ይመስለኛል። በየት መንገድ እንደ መሄድ እንዳለባቸው እያሰምሩላቸው የመጡ ይመስላል። በዚህም ሆነ በዛ፣ ወደ እርሶ ተማሪ ወደ ነበረው አሁን ግን በፖለቲካው ወደ ግንባር እየ መጣ ያለው ወጣት መሪ ነው ወይም መሪ ናቸው። ወጣት ናቸው፣ አቶ ሽመልስ አብዲሳ ናቸው። የእርሶ ተማሪ ነበሩ አይደለ? ፍልስፍና ተማሪ ነበሩ። እንዴት አይነት ተማሪ ነበሩ? አመራሮች ውስጥ ላይ ቆራጥ ውሳኔ ሊያደረጉ ይችላሉ ወይ? ፍልስፍና ከማውቃቸው እና እሳቸውም በፍልስፍናው አለም ውስጥ ያለፉ ተማሪ ስለነበሩ ያ በመጀመሪያ ሽመልስ። እኔ አንዱ አስተማሪ ነበርኩ፣ ሌሎችም አስተምረውታል። የእርሱም ቦርሳ ይዝ ነበር ይሸኙት ነበር ሲባል ሰምቻለሁ። ወይን እምልሽ ቦርሳ የማያዝ ሳይሆን እንደ ጋሼ ነው የሚለኝ፣ እንደ አባቱም ያየኛል። ሌሎች አስተማሪዎችም አስተምረውታል፣ ግን ከኔ ጋራ በጣም የጠበቀ ግንኙ ቅርርቦች ነበረን። ቤተሰብ ሆነናል። እናትና አባቱ ጋር ተዋውቅ ያለው ወንድሞቹ ጋር ተዋውቅ ያለው ሽመልስ ከጎበዝ ተማሪ ከመሆኑም በላይ በስነ ስርዓት ያደገ ልጅ ነው። ይሄ የጠፋን እሴት ትልቅ ማክበር፣ ጨዋ መሆን፣ አለማዋሸት፣ ይሄ የምትዩን ነገር አባቱ ይመስለኛል። የቤት ቤት ያላውቅም። የሃይማኖት ባግራውንዱ በደንብ ያንን እሴት የያዘ ነው። አሁንም ድረስ ጋሼ ነው የሚለኝ ቦርሳ መያዝ የሚባለው እንተይው እሱ ለምን ተማሪዎቹ ጋሼ ብለው ዶክተር ብለው ሊረዱሽ ይፈልጋሉ። ሽማግሌ ስለሆነ እሱ ለማሳት ነው ነው። ጥሩ ቅርብ ነበራችሁ ለማለት ፈልጌ ነው። እና እናቱ ደግሞ ሰጥተውኛል የልጄን ነገር አደራ ተብዬ በቃ ተብያለሁ፣ ተቀብያለሁ። እና ጎበዝ ተማሪ ነው፣ ታታሪ ነው ከዛ ቢኤውን ካገኘ በኋላ ደግሞ ኢንስቲት ኦፍ ሂውመን ራይትስ ኤምኤውን መስራት ይጀምረሃል። እኔ የገረመኝ ልንገሽ፣ ያ በሚሆንበት ጊዜ የታሪክ ትልቅ ዝንባሌ ነበረው። በተለይ የአርበኞችን ታሪክ የኢትዮጵያን ታሪክ በተለይ አይነት ያነብ ነበረ። እነ ፕሮፌሰር ዶክተር ላጲሶ ጋር ሁሉ እየሄደ ታሪክ ይማር ነበር፣ በራሱ ማለት ነው። አብሮ እየያዘው ደግሞ ሴንስቲቪቲ ነበር። እኔ ልንገርሽ፣ የልጅ እያሱን እስር ቤት ጋራ ሙለታ ሀረር እኔ አላየሁትም በጣም አስቸጋሪ እስር ቤት ነው የታሰሩት ሄዶ አይቶ አለቀስኩ ጋሻ ነኝ አይቶት ሄዶን መሄድ የለበትም ነበር ግን ለማወቅ ለታሪክ ሲል ነው ሄዶ ያየሁ የልጅ እያሱን አይቶ ሴንስቲቭ ሆነ ነው እና ይሄ ለሊደርሺፕ ጥሩ ኳሊቲ ነው ሌላው ግን ወሳኝ ኳሊቲ ነው መሰለሽ እኔ እንዳየሁት ሳይኮሎጂስት አይደለውም እኔ ግን ያልተቆጣ ቁርሾ ያልያዘ ያላቄ መመሪን የመሰለ ነገር የለም ምክንያቱም በእኛ ሀገር አንድ ተረት አለ። እንደ ወደ ፖለቲካ ስወስደው ሆድ ለባሰው ማጭድ አታውሰው ይላሉ። እኔ እሱም ፖለቲካ ሊቀይረውና ሆድ ለባሰው ስልጣን አታውርሰው ነው። እኔ ያጠራል። ምክንያቱም የታመመ ሰው እዛ ቦታ በሚገባ ጊዜ አደገኝ አይተነዋል። ስም መጥራት አያስፈልግም። እና እነ ሽመልስ ከዛ የጸዳ መሆኑ እኔ ከንፈርትብልኝ እና የሚያስፈልገውን ቅድም ስለ ፕሌቶ እናወራ ነበረ። መሪ ለመሆን ፕሌቶ ወደ ሀያ ዓመት መዘጋጀት አለባችሁ ይላል። እሱ በዩኒቨርሲቲ ደረጃ ወደ አስር ዓመት የተዘጋጀ ሰው ነው ፖለቲካም ደግሞ ፕራክቲስ እያደረገ ያለ ነው እና የእኔ እንደ ልጄ ማየት ሳይሆን የእኔ ተማሪ ማየት ሳይሆን ጥሩ ምርጫ አድርገዋል ና ለሀገሩ ጥሩ ያገለግላል የሚል እምነት አለኝ። ግምት ወደ ሰላሳዎቹ አጋማሽ ላይ ይደርሳሉ ተብሎ ይታሰባል። አቶ ሽመልስ ትልቅና ውስብስብ የሆነውን የኦሮሞ ፖለቲካ እንግዲህ በትከሻቸው ይሸከማሉ። ሰፊ ነው በጣም የኦሮሚያ ምክትል የኦሮሚያ ክልል ምክትል ፕሬዚዳንት ሆነዋል። አሁን ነገር ግን እንደ መምህር እርሶ አንዳንድ መምህሮች ምን ይላሉ፣ ስንማር ይሄ ሰው አይሆንም ይላሉ፣ ያስታውቃል ሰው አይሆንም ይላሉ፤ እና ደግሞ በጣም ትልቅ ደረጃ ሊደርስ ይችላል ብለው ደግሞ የሚለፉበት፣ ወይ ደግሞ የሚታያቸው ተማሪም ቢሆን እነሱ መምህርም ቢሆኑ የሚያከብሩት ሰውም ነበረ። እኛ መካከልና ከውስጥና እርስዎ ሽመልስን ሲያዩት ምን የሰማሁት ነበር በእርግጥ ዛሬ የደረሰበትን ነገር ይገምቱ ነበር ሽመልስ ጋር ብዙ ተጫውተናል እንዳልኩ ትሁት ነው ዲስፕሊን አለው። በየትም ቦታ በደረሰበት ቦታ የሰዎችን አቴንሽን መሳብ ይችላል በጨዋነት ነው ማለት ተማሪዎቹ ሊመሰክሩ ይችላሉ ሁለት ሶስት ወር የሚያወራ ሰው አይደለም አንድ ቦታ እንደሚደርስ አቅ ነበር ይሄ ነገርሽ ያልኩት ለተማሪዎቹም ደግም የላቸዋል። በፊት ጋሼ ኦፒዲዮ ልግባዋ አለኝ። ግባ ከዘመዶች ተነጥለ እንዴት ትሆናለህ? ግን ስማኝ ያልኩት በኢትዮጵያ ታሪክ ትልቅ ነገር ያደረጉት ሰዎች የድሃ ልጆች ናቸው። ጻብዛዝ ወልደ ጊዮርጊስ የጫማ ሰፊ ልጅ ነበሩ አራት ኪሎ ዳግማ ምልክ ሆስፒታል ቱርጁማን አስተርጓሚ ነበሩ። ፍሬንች ስለሚችሉ ራስ ብሩ ናቸው። ይሄ ልጅ ጎበዝ ነው ተፈሪ ጋር ላስጠጋ ብሎ አስጠግተዋቸው፣ ተመልከት፣ 13 ዓመት ተኩል ኢትዮጵያን በጠቅላይ ሚኒስትርነት ታስተዳድረዋል። እከሌ ከሌ እያልኩ ዘረዘርኩለት። አንድ ቦታ ጠጋም የሚያደርግ ሰው ያስፈልጋል፣ ኦፒዶ ጠጋ ያደርግ ይሆናል፣ ግባ አልኩት። ሰውም አገናኘ ነው፣ ግድ የለም አሁን ዝርዝር አልገባም። አትርሰ ያልኩት ልንገርሽ ጉዳ አረጉኛ አላለም። ኦፒዲዮ በሳቱ ይጠላ ስለነበረ ስለነበሩ ኦፒዲዮ የኦሮሞ ድርጅት በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤም ሲሪል እስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ ሁለት ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሀል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበን ልዎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 46 ባንክ ብድርን እንሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልምዎን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። አልኩት ማድረግ ያለበት ልንገርህ፣ አልኩት የኦሮሞን ህዝብ ቅቡልነት ካገኛችሁ ይሄ ሌሎቹም ተማሪዎች ሰምተዋል ስነው ሚኒሊክ ግቢ አይደለም ማዳጋስካር ግቢም ካለ ይዟችሁ ይገባል። የእናንተ ሀርድል የእናንተ ችግር ፈተና ግን የኦሮሞን ህዝብ ቅቡልነት ማግኘት አቅቷቸዋል። ግባና በተማርከው ልፋና ፒዲዮ የኦሮሞን ህዝብ ቅቡልነት እንዲያገኝ አድርግ። ያልኩትን ትንንሽ ነገር እንዳይጠልፍህ፣ መሬት እንዳትሸጥ፣ ምን እንዳትል፣ ትልቅ ደረጃ መድረስ የምትችል በሙዝ ልጫ ተጠልፈ እንዳትቀርብዬ እየመክር ያለው እንዳበል ደጋግሜ መክር ገባሽ ከዛ ዩኒቨርሲቲ ያለው ይመጣ ነበር እዛ ዩኒቨርሲቲ ቤት እዛ ደግሞ ብዙ ሰዎች አሉ ሽመልስ እኔ ጋር አትመላለስ አልኩት ካሪየር ይበላሻል እኔ ከአሁኑ ወዲህ ካሪየር የለኝ እኔ ጦርነት ላይ ያለው ሰው ነኝ በቅርቡ ያባሩኛል እኔ ግድ የለም ወይም ልታሰርም ይችላሉ አንተ ግን ለአንተ ጥሩ አይደለም አንተ ብዙ ስራ ያለብህ ነው ብዬው እንግዲህ ቅርበታችን ኤክስቴንድ ሰዋራሽ ቀረ። ታዲያ አይ እዛ የእናቴ ቤት አለ ፈረንሳይ፣ እዛ እየመጣ እንገናኛለን አልኩት። ምክንያቱም ጥሩ አልነበረም ሁኔታው። ያውታል እየመጣ ሲሄድ እኔ አንድር በማነቆ ውስጥ በነበርኩበት ጊዜ ነው። በአሁን ነገር ተለውጦ ያው ተማመን ሆኗል። እና ኤምኤውን የሰራው ሁማን ራይትስ ከኔ ጋር ነው። ኢንስቲቱት ኦፍ ሁማን ራይትስ አድቫይዘሩ ዲሬክትሊ ነበርኩ። ቢኤውን ከፕሮፌሰር በቀላ ጋ ይመስለኛል ከዛ አብረን ሰራን። የሰራነውም ደግሞ ቶፒክ ወሳኝ ነው አሁን ላለው። ምንድን ነው በነጻነትና በስርዓታዊነት መካከል ነው። ለበርቲ ና ኦርደር መሃል ምን አይነት ባለንስ አለ? ሁለቱም አስፈላጊ ነገሮች ናቸው። ነጻነት አስፈላጊ ነው። ሎው ና ኦርደርም አስፈላጊ ነው። ሀው ዱ ዩ ሜሽ አይዛያ በርሊን ወስደን ፈላስፎቹ ወስደን እንዴት ነው ይሄ ቴንሽን፣ አሁን ሀገራችን ያለው ቴንሽን ይሄ እኮ ነው። በአንድ ፊት የነጻነት ጥሪ አለ፣ በሌላ በኩል ደግሞ የሎውና ኦርደር ጥሪ አለ። በዚህ ደረጃ እየተዋየን ብዙ መጽሐፍት እያነበበ ምናምን ጥሩ ውጤት ነው ያገኘው። እሜውን ጽፏል። ስለዚህ ኢንቴሌክቹዋሊ ፕሪፔርድ ነው። ፖለቲክስ ደግሞ የመጽሐፍና የድርሳን ማንበብ ብቻ አይደለም። ጥንት ገና አሪስቶትል ክላሲፊኬሽን ኦፍ ሳይንስ ላይ ፖለቲክስ ኢዘ ፕራክቲካል ሳይንስ ብሎታል። ፕራክቲካል ነው። ገባሽ? ልክ ውሃ ዋና ለመማር በማኑዌል አትማሪም ልብስሽን አውላልቀሽ ወንዝ ውስጥ መግባት አለብሽ፣ እንጂ ቀኝህን እንዲምታ ቀግራ የሚባል መኖል የለም። ፖለቲክስም እንደዛ ነው። ኤቲክስም እንደዛ ነው። ኤቲክስ ለምሳሌ ኢፍ ዩ ዋን ቱ ቢ ጎድ ዶ ጎድ ነው የሚለው አሪስቶትል እንጂ መቶ ኤቲክስ መጽሐፍ አንብቦ አይደለም። ፖለቲክስም እንደዛ ነው። ሶ ይሄ ልጅ ጥሩ የሆነ ፕሪፓሬሽን እንትን አግኝቷል እና ኢንቴሌክቹዋል ባክግራውንድ አለ። ኦፒዲዮ ደግሞ ገብቶ ሮፑን ዘለዋል። እርሱ ነቅሏል። እና እኔ ጥሩ ዕድሜ ነው ይሄ፣ እንደውም አሪፍ ዕድሜ ነው። አሁን በኋላ ተጠይቂ ይሆናል። አምቦ ያደረገው ንግግር የሚገርም ንግግር ነው ያደረገው። አዲስ ነገር ይዞ መጥቷል። አሁን ያለው ችግር ገብቶታል። በተለይ ማፈናቀል ዙሪያ ያለውን ችግር አድሬስ አድርጓል ቦልድሊ ፍለፊት። እና ወጣት ስትሆኝ እኮ ጥሩነቱም እንደው አዲስ ሀሳብ ልትቀበይ የምትችላለሽ። ከሬጀ ስም ነው መጥቶልኝ እሺ በጣም ጥሩ ነው። እንግዲህ ወጣት መሪናቸው ያው የኢትዮጵያን ፖለቲካ በልጅነታቸው ወጣትነታቸው ነው የተቀላቀሉት በፍልስፍናም ዓለም ውስጥ የቆዩ ናቸው። እንዲሳካላቸው በጣም ትልቅ ሀገር ስለሆነ ትልቅ ክልል ይዘው እና ብዙ ፍላጎቶች ያሉበትን ክልል ለማስተዳደር ነው የመጡት። እንዲሳካላቸው በበኩል የምኝላቸዋለሁ። ወደ ሌላ ጥያቄ ስናልፍ ገዳ ከፕሊቶ ወሰደ ወይስ ፕሊቶ ከገዳ ወሰደ? እኔ ስለ እንደሱ የሚል መጽሐፍ አንድ አይቻለሁ፣ ቤት የጻፈችው የሚወራረሱበት ሊኖር ይችላል። እኔ ገዳውን አላጠናሁትም። እኔ አሁን ስለ ገዳ ዝም ብዬ ደፍሬ በአደባባይ አወራ። ይሄ ሰው የማያውቀውን ይቀባዥራሉ። እንደው በተናገርኩ ቁጥር ፈንጅ ወረዳ ልወርድ ይችላሉ። ወረዳ ሰው ገዳ ብሮድ ሴንስ አልሹ እንጂ የኦሮሞ ባህልና ወግ ማቀው ዲሞክራቲክ የሆነ ነገር አለ። ለምሳሌ ፊታራሪ የሚል ኖሽን የለ። ወቀኛ ከፊታራሪ ወደ ካድር የሚሄድ ቀላሉ ብሏል ፕሮፌሰር አንድሪያስ አንዲ እውነቱ የለው ሳ ሴንስ ኦፍ አያቴ አብዮቱ ሲመጡ ለወንድሜ ምናምን ይህ እኮ ሶሻሊዝም ሰው እኩል ነው የምትሉት እኮ እኛ እናቀዋለን። እኛ የጅዎቹ የኦሮሞ እኮ ስርዓት እኮ ነው ኦሮሞ ብቻ ነው ሁሉም ሰው እኩል ነው የሚለው ከየት አመጣችሁት? አለን በሰባ ስንት ዓመቱ ሽማግሌው። እንዛት ሴንስ ዲሞክራቲክ ነው የኦሮሞ ካልቸር። በደም ስትራክቸር ሆነ ፊታውራሪ፣ ቀኛዝማች እያለ ኢዚሊ ወደ ካድሬ ኮንቨርት የምታደረጊ ነገር የለም። በዛ ሴንስ ዲሞክራቲክ ባህል ያለው ነው። እሱ ቤኔፊሻሪ ነው የሚል ነገር አለኝ። ለዲሞክራሲ ለአፍሪካን ዲሞክራሲ ለኢትዮጵያን ዲሞክራሲ ብዙ የምንወስደው ነገር አለ። ራይት፣ ይሄ ትልቅ ነገር ነው እንጂ በገዳ ዝም ብሎ ሶሲዮሎጂካል የአንትሮፖሎጂካል ገዳ ብዬ እንደዚህ ለወርዶ አልችልም ስላላየ ግን አይሴንስ የኦሮሞ ባህልና ከጀንደር አንጻር ብታይ ለምሳሌ እኛ ሰፈር አሁን የዛሬ ስንት ዓመት አምሳ ምናምን ዓመት መጥተው ኦሮሞቹ ባልና ሚስቱ ገብተው ሪላክስ አድርገው ቢራቸውን ጠጃቸውን ተቃቅፈው ይሄዳሉ። ይሄ የጀንደር ኢኳሊቲ ነው የተቀበለ ነው። እኔ የሴቶች እኩልነት ከሰሜን እንደማይመጣ ካወቅ ቆይቻሉ። ይሄን ደግሞ ቫሊዴት ያደረገልኝ አቶ ማናት የውብ ማር የምትባለዋ ታጋይ በደንብ ያልተቆጨው የትግራይ ሴቶች ታሪክ የሚል መጽሐፍ አለ። እሱ እንድታይልኝ። የአቶ ገብሩ አስራት ባለቤት ናት የጻፈችዋል። ኮንክሉዚቭ ኤቪደንስ ይሰጥሻል። ገብሩ አስራት ይሁዳን ተብሎ በሚባረርበት ጊዜ ሰላሳ ዓመት ታግላ፣ አስራ ሰባት ዓመት በትግል አስር ዓመት ቢሮ ይዛዝ የነበረች ሴት ቢሮዋን ሲያሽጉና ሲያባሯት፣ ይሄን ይሄን አርገሻል ብሎ ያላት የለም። መግቢያው መጽሐፉ እሱ ነው። ባሏን ሲያባሩ አብራ ተጠረቀች። ባሏ ጋር ግን ሜዳ የተገዳጅ በትግል እና ያለው የሰሜኑ ስልሽ ሁለቱንም ነው። ካምፕም ነው ጨምረው በዓሉ ግርማ ኦሮማይ ይላል። እንደውም የአማራ ወንድ እኮ እንደ ጣሊያን ነው ሚላሉ ኦሮሞውን ማለቱ ኢኮል ነው የሚያወስቡ ማለት ያለ እና ባህሉ ዲሞክራቲክ ነው የሚለው መሸሽ ምንም ወዲያ ነው የሚያጠራጥር ኤቭሪ ስብስብ ላይ ታዋለሽ ሲምብለንስ ኦፍ ዲሞክራቲክ ስፖንቲኒቲ ያለው ምን አለው የኦርደር ዲስፕሊን እንዲሆን